በተለይ በአንድ ሰው የህይወት ዝርዝር ውስጥ ሁል ጊዜ ተመራጭ መሆናችሁን እርግጠኛ እንድትሆኑ የሚረዳችሁ ነገሮች አሉ። ይህን ስትገነዘቡ ያ ሰው ለእናንተ ያለውን የፍቅር ስሜት የመሳብ ስሜትን ልትገነዘቡ ትችላላችሁ። አሁን የምንነጋገርበት ወሳኝ የሆኑ እርምጃዎች አሉ። ምን ያህል በዚያ ሰው ዘንድ ተመራጭ ናችሁ፣ ምን ያህል ቦታን ወስዳችኋል፣ ወይም ደግሞ ተመራጭ ናችሁ የሚለውን ሀሳብ የምንመለከት ይሆናል። የምታስቢውና የምትወጂው ወንድ አንቺ በህይወቱ ውስጥ ሁልጊዜ ቀዳሚ ሆነሽ ወይም ደግሞ ተመራጭ ሆነሽ እንዲሰማሽ ማድረግ አለብሽ። ያለበለዚያ እርሱ ሌላ ሀሳብ ካለው እርሱ ሌላ ሰዎችን የሚያጫውት ከሆነ ራስሽን እየጎዳሽ ትሄጃለሽ ማለት ነው። ስለዚህ አንድ ወንድ ልጅ ለአንቺ ሙሉ ጊዜውን ወይም ደግሞ ትኩረቱን እንዲሰጥሽ የምታደርግባቸው መንገዶች አሉ። በተለይ በህይወትሽ ውስጥ አንድ ወንድ ልጅ በህይወቱ ለአንቺ ቅድሚያን የማይሰጥ ከሆነ፣ ተፈላጊነትሽን የማያሳይሽ ከሆነ በእርግጥ በጣም የሚደብር ነገር ቢሆንም ልብ ብለሽ መገንዘብ ያለብሽ ነገር አለ። ምክንያቱም አንቺ ካልተፈለግሽ፣ በሱ ዘንድ ስፍራን ካላገኘሽ በስተቀር ጊዜ ኢሚግሬሽን እና እድሜሽን ማባከን ስለሚሆንብሽ ሁሉን ነገር ትልቁ ችግር ያለው አንድ ነገር መረዳት ላይ ነው አይደለ? ከዛ በኋላ ያን ችግር ከተረዳ ነው በኋላ ደግሞ መፍትሄውን ወደ ማየት እንሄዳለን ማለት ነው። ስለዚህ መፍትሄውን ከማየታችሁ በፊት ከማየትሽ በፊት በመጀመሪያ ችግሩ ምንድን ነው ለምንድን ነው እኔ ተፈላጊ ያልሆንኩት የሚለውን ነገር በዝርዝር መረዳት አለብሽ። ምክንያቱ ደግሞ ለመመሰልሽ፣ ችግሩን ካልተረዳሽው መፍትሄው ምንም ትርጉም ስለማይሰጥሽ ነው። በያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ ይሁን ውድ ቤተሰቦቼ እንደምን ቆይታችኋል እንደምን ከርማችኋል ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ መልካም ቆይታ ያ ወንድ ልጅ የማይፈልግሽ ከሆነ ሙሉ ጊዜ ወይም ደግሞ ትኩረቱን በትክክል የማይሰጥሽ ከሆነ ዝም ብለሽ አንቺ ብቻ ፈላጊ፣ አንቺ ብቻ ደዋይ፣ አንቺ ብቻ ሁሉን ነገር የምታደርጊ አይነት ሴት ከሆንሽ ፍቅር በአንድ ዳይሬክሽን ብቻ ይሆናል። ይሄ ደግሞ የማይሆን ነገር ነው። ምክንያቱም ካልሽኝ ረጅም ጎዳናን አብራችሁ እንድትሄዱ አያደርግም። ስለሆነ ፍቅር የሚያምረው በሁለታችሁ ሳይድ እኩል ሲሆን ነው፣ ባላንስ ሲሆን ነው የሚያምረው ፍቅር ምናልባት ከዚህ በፊት በወንዶች ተጎድተሽ በቃ ውስጥሽ ቆስሎ ሊሆን ይችላል። ኢቭን አሁን ራሱ ለአንቺ ቅርብ ከሆኑ ሰዎች ምናልባት በጣም የፍቅር አጋሪ ብለሽ ያ እየቀረብሽው ሰው በእንደዚህ አይነት ሲቹዌሽን ውስጥ እያለፍሽበት ያለ ሁኔታ ሊኖር ይችላል። ይሄ ምንም ያመጣ የስሜት መውረድን ሊያመጣ ይችላል። ስሜታዊ እንድትሆኝ ሊያደርግሽ ይችላል። ምክንያቱም በቃ ወንዶችማ ቢቀርቡብኝ፣ ወንዶችማ እዛው የሚሉ አይነት የፍራቻዎችን እንድታንጸባርቅ ሊያደርግ ይችላል። ወንዶች ሁሉ መጥፎ ናቸው፣ ሴቶች ሁሉ መጥፎ ናቸው የሚለው አይነት ጀነራላይዜሽን ሊያደርሳችሁ ስለሚችል ነው። ይሄ ደግሞ ወደ ተሳሳተ ደረጃ ሊያደርሳችሁ ይችላል። ለምን ካላችሁ ሁሉም ሰው የተለያየ ጸባይ፣ የተለያየ አይነት መልክ፣ የተለያየ አይነት ቁመና፣ የተለያየ አይነት የህይወት ግብን ይዞ ነው አይደለ የሚራመደው? አንቺም ከአንቺ ጋራ የሚስማማውን ሰው ስትመርጪ ነው። እንደዚህ አይነት ሰዎች ከአንቺ ጋራ ፊት የማያደርጉ ሰዎች በህይወትሽ ሲገጥሙሽ ጥለሽ ማለፍ ነው ያለብሽ እንጂ ከእነርሱ ጋር በመታገል አሁን እንዳልኩሽ ጊዜና እድሜሽን ማቃጠል ስለሚሆን፣ ከዚህ በፊት ብያችኋለሁ፣ ተመሳሳይ ክንፍ ያላቸው ወፎች አብረው ነው የሚበሩ። ያ ከአንቺ ጋር ተመሳሳይ የሆነ ሀሳብ፣ ተመሳሳይ የሆነ እቅድ ያለው ሰው ወደ ህይወትሽ እስኪመጣ ድረስ መፈለግ ነው እንጂ ያለብሽ ማቆም እንደሌለብሽ መረዳትሽ አስፈላጊ ነው። እንደዚህ አይነት ውሳኔዎችን ከመወሰንሽ በፊት ታዲያ እስኪ ራስሽን መጠየቁ አስፈላጊ ለምንድን ነው እኔ በጣም የምወደው ልጅ የምፈልገው ልጅ እድሜ ያህል ሰጠኝ በቃ ተፈላጊነቴን ያላሳየኝ ለምንድን ነው ብለሽ ራስሽን መጠየቅ። ምክንያቱም ይሄ ስሜት ሊሰማሽ ይገባል። ምክንያቱም ኮንፈርት ካልተሰማሽ፣ ምቾት ካልተሰማሽ በዚያ የፍቅር ግንኙነት ደስተኛ ካልሆንሽ ቶሎ ወደ ቀጣዩ ስቴፕ ከማለፍሽ በፊት ማቆሙ እንጂ ያለብሽ የበለጠ ደግሞ አሳድገሽ ሌላ ራስ መታተራስሽ ላይ መጨመር ነው የሚሆነው። ታዲያ ይህን ጥያቄ በምትጠይቅበት ጊዜ ሁለት ነገሮችን ልብ ማለት አስፈላጊ ነው። እነርሱ ምንድን ናቸው? ጊዜና ትኩረቱን ይሰጠኛል ወይ የሚሉትን ሁለት ነገሮች ልብ አድርጊ። ገብቶሻል አደለም? ጊዜውን ይሰጠኛል ወይ፣ ትኩረቱንስ ይሰጠኛል ወይ የሚለውን ነገር በትክክል መገንዘብ አለብሽ። እህት አንድ ነገር ልልበበ እዚህ ምድር ላይ ሁለቴ አልኖርም። ስለዚህ ራስሽን በጥንቃቄ ልትመሪው ወይም ደግሞ በጥንቃቄ ልትኖር ይገባል። ጊዜሽን እንዴት ከማን ጋር መጠቀም እንዳለብሽ፣ እንዴት ከማን ጋር ማሳለፍ እንዳለብሽ፣ ከማን ጋር መገናኘት እንዳለብሽ፣ ከማን ጋርስ መገናኘት እንደሌለብሽ በትክክል የመምረጥ ሙሉ መብታለሽ ስለዚህ ይሄ የምትመርጭው ውሳኔ ደግሞ ለህይወትሽ እጅግ በጣም ወሳኝ ነገር ስለሆነ ጥንቃቄና ትዕግስት በተሞላበት መንገድ መሆን አለበት። ያለበለዚያ የምትወጂው ሰው ጊዜውና ትኩረቱን ላይ ከመስጠት ወደ ሌሎቹ ያሳልፋል ማለት ነው። እስኪ ለዛሬ ሶስት መፍትሄዎችን እንመለከታለን። በእንደዚህ አይነቱ ጊዜና ትኩረቱን የማይሰጥሽ አይነት የፍቅር ግንኙነት ውስጥ እንዳለሽ ከተረዳሽ ወይም ደግሞ በቃ እነዚህ አይነት ፕራዮሪቲዎችን ለአንቺ የማይሰጥሽ ከሆነ ምንድን ነው መወሰን ያለብሽ ነገር ወይም ደግሞ መፍትሄ ውስጥ ምንድን ነው የሚሉትን ነገሮች እናያለን። የመጀመሪያው የሚሆነው ግንኙነቱን መጀመር ማቆም አለባችሁ። በቃ ይሄን በትክክል መረዳት አለባችሁ። በተለይ ደግሞ ለአንቺ አስፈላጊ ነው ከምትይው የፍቅር አጋሪ ጋር ሁል ጊዜ ግንኙነትን ወይም ንግግርን ወይም መግባባትን ኢቨን መገናኘትን ሊሆን ይችላል። ሁል ጊዜ የምትጀምሪው ካንኪው ሳይድ ከሆነ ሁሉም ነገር ከመደወል ሊሆን ይችላል፣ ቴክስት ማድረግ ሊሆን ይችላል፣ አለ አይደለም፣ ዛሬ እንገናኝ ማለት ሊሆን ይችላል፣ እርሱ ወደ አለበት ቦታ መሄድ ሊሆን ይችላል። ሁሌ ባንኪው ዳይሬክሽን ብቻ ከሆነ ባንኪው ሳይድ ብቻ የሚሆን ነገር ከሆነ በቃ ግንኙነቱን ዘለቄታ ባታደርጉት የተሻለ ነው፣ ባታደርጉ የተሻለ። ምክንያቱም በኋላ ላይ የምታተርፊ ህመም ነው፣ በቃ ዲፕሬሽን ነው መታተርፊ ምክንያቱም ሌላ ሰዎች ህይወት ውስጥ ስላሉ አንቺ በቃ ዝም ብለሽ ጊዜሽ ማባከን ስለሚሆንብሽ በቃ አንቺ በአንቺ ሳይድ ሊ ከሆነ ሁሉም ነገር አንቺ የምትደዊ ከሆነ በቃ አንቺ ብቻ የምትወጃ አይነት ከሆነ ፍቅር ግማሽ ሊሆን ይችላል። ይሄ ደግሞ አንቺን የሚጎዳሽ ይሄን መገንዘብ ያለብሽ ነገር ሁሉ ጊዜ በቃ ግንኙነቱን፣ ንግግሩን የምትጀምሪው አንቺ መሆንሽን ከተረዳሽ በቃ ቆም ብለሽ ወደኋላ መመለስ አስፈላጊ ነው። በኋላ ላይ የሚከተሉት መዘዞች ስለሚበዙ ነው ምክንያቱም በቃ ልውልድ ትወጂው ትችያለሽ አትወጂው ማለት አንችልም ምክንያቱም ፍቅር መምጫው ስለማይታወቅ ነገር ግን ይህ አይነት ስሜት የሚሰማሽ ከሆነ መሀል ላይ ደርሰሽ እንደዚህ አይነት ሲትዌሽን የሚሰማሽ ከሆነ ቆም ብለሽ ማሰብ ያለብሽ ሌቭል ላይ ነው ምክንያቱም ከዚህ አልፈሽ ከሄድሽ በኋላ ላይ ጸጸትና ቃ ምን አለ እንደዚህ አይነት ግንኙነትን ባልጀመርኩ ወደሚያስብል ፍጻሜ ልትደርሺ ትችያለሽ ስለዚህ ያ ወንድ ያ መቶጂው ወንድ ለአንቺ የመጀመሪያውን ፕራዮሪቲ ይሰጥሻል ወይ ትኩረቱን ሰጥ ሰጥቶሻል ጊዜውን ይሰጥሻል ወይ የሚለውን ነገር ለራስሽ መጠየቅ አስፈላጊ ነው። ምክንያቱም የሚወድሽ ሰው የፈለገ አይነት ቢዚ ይሁን እንጂ በተቻለው መጠን ሊያገኝሽ ወይም ደግሞ ስልክ ሊደውልልሽ ጊዜ ያጣ። በሌላ መንገድ ደግሞ ለአንቺ ፍላጎት ከሌለው ሊያገኝሽም አንቺ ጋር ሊግባባም የማይፈልግ ነው ሊሸሽሽ ይችላል ማለት ነው። ምክንያቱም ሰበብ እየፈለገ ከአንቺ መሸሽን ሊያበዛ ይችላል። ይሄ ደግሞ ጥሩ የሆነ ግንኙነት ነው ማለት አይደለም። ለዚህ ደግሞ መፍትሄው ምንድነው? ከዚህ ሰው ጋር ቆም ብለሽ መወሰን መራቅ ነው ያለብሽ። በቃ ስለማትችሉ አብራችሁ ረጅም መንገድ መሄድን ረጅም የፍቅር ግንኙነትን ወይም ደግሞ ያ የፍቅር ግንኙነትን አሳድጋችሁ ወደ ትዳር ሌቭል ማድረስ ስለማትችሉ ቶሎ ረጅሙን መንገድ ሳትሄዱ ግንኙነቱን ማቆም እየተሻለ ይሆናል። ሌላኛው መገንዘብ ያለብሽ ነገር ሁሉንም ነገሮችሽን ግልጽ አውጥተሽ መናገሩን ብትቆጠብ የተሻለ ነው። ምክንያቱም ለአንቺ ጊዜና ትኩረቱን የማይሰጥሽ አይነት ወንድ አይነት ስሜት የሚሰማሽ ከሆነ ስለአንቺ ዲቴል የሆኑ ነገሮችን ለእርሱ መናገር ማቆም አለብሽ። ሚስጥራዊ መሆን አለብሽ። ሁሉ ነገር አውርቶ ይቻላል እንዲህ አይደለ? የሆነ የምንይዘው ነገርም ሊኖረን ይገባል። ምንድን ነው የሚሉት? ሁሉም ነገር ከተናገሩ ወድ ባዶ ይቀራል አይደለም? የሚባለው ይሄ በፍቅር ግንኙነት ውስጥም የሚሰራ ህግ ነው። በተለይ ደግሞ በመጀመሪያ የፍቅር ግንኙነት ደረጃ ላይ ያለሽ አይነት ስሜት የሚሰማሽ ከሆነ ሁሉንም ነገር አውጥተሽ ለሰዎች ወይም ደግሞ ያ ለምትወጂ መናገር የለብሽም። ያ የሚስብ አይነት ስሜት ነው አይደለ? በጣም ኃይለኛ የሆነ ስሜት ነው። ውስጣችን ያለን ነገር ለሰዎች ብናወራ ውስጣችን የሚሰማን ስሜት በቃ ሼር ብናደርገው በጣም የምትወጂ ከሆነ በቃ ሙሉ መውደድሽን፣ እኔ በቃ እንደዚህ ነው ህይወት ነ በጣም ነው መወድ በጣም ነው የማፈቅረ የሚሉ በቃ ዲቴይል ያ ሰው በደንብ ክሊርሊ እንዲረዳሽ እንዲያውቅሽ የምታደርጊ ከሆነ ያ ሰው ኢቨን ጊዜ ትኩረቱን እንዲሰጥሽ የነበረ ሰው ወዲያው እስካን ያደርግሻል ያነብሻ ምንነትሽን ውስጥሽን ገልጦ ማየትን ጀምራል። ከዛ በኋላ ምንድን ነው የሚያደርገው? ልቡ ለሁለት ይከፈላል። ምክንያቱም በቃ ይቺስ ሚስጥርን የምትሽ ሴት አይደለችም ብሎ ጀጅ ሊያደርግሽ ሌብል ላይ ሊደርስ ይችላል። ስለዚህ በተቻለሽ መጠን ሁሉንም ነገር ዝርግፍ ባታደርግ የሆኑ የሚቆጠቡ አይነት ነገሮችንም ፕራክቲስ ብታደርግ ብትለማመጂ መልካም። ምክንያቱም ይሄ ለፍቅር ግንኙነትን ብቻ ብለሽ የምታደርጊው ነገር መሆን የለበትም። ለውስጥሽ የምትይዣቸው በሚስጥር የምታስቀምጫቸው ነገሮች ሊኖሩ ይገባል። በተለይ ደግሞ ይሄ ሚስጥር የምንለው ነገር ወደ ፍቅር ግንኙነት ሲመጣ በጣም በእርግጠኝነት ይሄ ላንቺ ያልሆነ ወንድን ሚስጥርሽን ዘርግፈሽ ከተናገርሽ በኋላ ያቺ የገሊት እኮ እንደዚህ አይነት ነች ብሎ ለሰዎች በሐሜት ሊሆን ይችላል፣ በወሬ ሊሆን ይችላል፣ በማህበራዊ ሚዲያ ሊሆን ይችላል፣ ይ ሊያደርጋቸው ይችላል። ያ መልሶ አታክ ሊያደርግሽ የሚችልበትን አጋጣሚዎች ስላሉ፣ ስለዚህ ወንድ ልጅ ላንቺ ፍላጎቱ የበለጠ እንዲጨምር የምትፈልጊ ከሆነ ትኩረቱን እንዲሰጥሽ ጊዜውን እንዲሰጥሽ የምትፈልጊ ከሆነ ያለሽን ሁሉንም ነገር ሁሉንም ሚስጥሮች ሰዎችሽን ቀድመሽ ለእርሱ መናገር አቁም። ይሄ ስለማይጠቅምሽ፣ በእርግጥ ስለ ፍላጎትሽ፣ በትርፍ ጊዜሽ የምታሳለፊያቸውን ነገሮች ሄር አታደርጊ ማለት አይደለም። እያልኩሽ ያለውት ነገር በጣም ዲቴል የሆኑ ነገሮችን፣ ሁሉም ነገሮች በቃ አሉ ዝርዝር የሆኑ መረጃዎችሽን አሳልፈሽ በአተሰጪ በጣም የተሻለ ነው። ሌላኛው ነጥብ ደግሞ በህይወትሽ ውስጥ ሁሌም ቢሆን ሁሌ ጊዜ አትገኝለት። እርሱ በሚፈልግሽ አይነት ጊዜ ሁሌም ሰዓት አትገኝለት። ሁሌም በህይወትሽ መተግበር ያለበት ጉዳይ ነው። ምን መሰለሽ? በፍቅር አጋሪሽ ተፈላጊነትሽን እንዲጨምር የምትፈልጊ ከሆነ በቃ አቴኒ ታይም እርሱ በሚፈልግሽ በማንኛውም ሰዓት የማትገኝለት አይነት ሴት መሆን አለብሽ። ምክንያቱን ለምን መሰለሽ? እርሱ በሚፈልግሽ ጊዜ የምትገኝለት ከሆንሽ ዋጋሽን እያቀለልሽ ትመጫለሽ። በቃ እርሷ ለበቅ ዛሬ ዘጠኝ ሰዓት ስለደውልላት ናት ይላል። ዘጠኝ ሰዓት ላይ ላገኝ ይችላል። እሺ በቃ ይመቸኛል ወይ ወይ፣ ያው ፍቅር አይደለ ቶሎ ብለሽ ትሄጃለሽ። ምንድነው ይሄ? በየጊዜው ከፍ እያለ ሲመጣ፣ ለአንቺ ያለው ዋጋ እየቀነሰ እንዲመጣ፣ እያቀለለሽ እንዲመጣ ሊያደርገው ይችላል። ከዚሁ ጋር ተያይዘው ደግሞ በቃ አንቺ ብቻ በሚመችሽ ሰዓት መገናኘት አለባችሁ ማለት አይደለም። ልብ በይ፣ ሁሉም ነገር ስነ ስርዓት አለው አይደለም። ሁሉም ነገር በስነ ስርዓት ሲሆን በጣም የተሻለ ነው። ለራስሽ ያለሽን ኮንፊደንስ እንዲገባው ማድረግ አለብሽ እንጂ በየጊዜው በቃ ሀሳብሽን እየለዋወጥሽ በቃ እሱ በሚፈልጋቸው አይነት ነገሮች የምትገኝ ሴት መሆን የለብሽም። ይሄ ወደ ምን ያመራል መሰለሽ? ወንዱ ምን የሚል አይነት ሲግናል ይልክለታል? በቃ ይህቺማ በቃ የራሷ የሆነ የህይወት መርህ የሌላት ሴት ነች፣ በራስ መተማመኗ በቃ ምንም ነገር ነው ብሎ እንድትናቂ ያደርጋል። ነገር ግን እርሱ በሚፈልግሽ ጊዜ የማትገኝለት አይነት ሴት ከሆንሽስ፣ ቆፍጣና ሴት ከሆንሽስ፣ በቃ ይህቺማ በራስ መተማመኗ በጣም አስገራሚ ነው፣ የህይወት መርህዋ ራሷ አስገራሚ ነው፣ ከዚህ ሴት ጋርማ መለያየት የለብኝም በቃ ኮንፊደንት የሆነች ሴት ነች፣ በጣም ከዚች ጋር መለያየት አልፈልግም በቃ ይቺንማ አልተዋትም ወደሚለው አይነት ሌቭል ያሳድገዋል። ማለት ምን ስትሆን ሁሉ ጊዜ ማትገኝለት ከሆንች በቃ ስኬጁል የሆንች ሴት ከሆንች ያ ወንድ ጊዜና ትኩረቱን ይሰጥሻል። ያለበለዚያስ ጊዜና ትኩረቱን ለሌሎቹ መስጠቱ የማይቀር እውነት ነው። ስለዚህ አንድ ወንድ ልጅ ጊዜና ትኩረቱን እንዲሰጥሽ ከፈለግሽ እነዚህን ሶስት ነገሮች ተግባራዊ አድርጋል። ሰምተሽ ብቻ መቆም ወይም ደግሞ መተው የለብሽም። የተግባር ልምምዶች ናቸው እነዚህ ሰምተሻል፣ መተግበር ደግሞ ያንቺ ፈንታ ነው። ገብቶሻል አይደለ? ስለዚህ በተግባር ላይ ካዋል ሺው ያ የምትፈልግ የፍቅር ግንኙነት ጥሩ የፍቅር ግንኙነት ለማንነት የምትፈልጊ ከሆነ ማሳመር ትቻለሽ። በተለይ በዚህ ቪዲዮ ያላችሁን የፍቅር ግንኙነት ወይም ደግሞ ትዳርም ሊሆን ይችላል በቃ አድርጋችሁ እንዴት መያዝ እንዳለባችሁ የምናይ ይሆናል። ለብዙ ሴት ለዚህ እርሱ ላይ ያለው ባህሪያት የሚሆነ ባህሪያት ነገሮች ይመጥገዋል ያ የማስቆን ሀሳብ የምንችለው ወይ ደግሞ ያ የፍቅር ግንኙነት ጤናማ አይደለም ብለን መደምደም የምንችለው የምንመለከታቸው ጉዳዮች ይሆናሉ። ሁሉም ሰው ጥሩና ያማረ የፍቅር ግንኙነት እንዲኖረው ይፈልጋል ነገር ግን ደግሞ የጀመረው የፍቅር ግንኙነትን ጠበቅ አድርጎ ካለመያዙ የተነሳ ያን የፍቅር ግንኙነት እንዲቆም የሚያደርጉ ብዙ ሰዎች አሉ ይሄ ደግሞ ከምን የመጣ ነው ወይ በቸልተኝነት ወይ ደግሞ ካለማወቅ የተነሳ ነው ስለዚህ እህቴ አሁን የጀመርሽው ያ የፍቅር ግንኙነት ወይም ደግሞ የፍቅር ህይወት ጠንካራ እንደሆነ የምታረጋግጭባቸውን ነገሮች እንመለከታለን ይህም ባህሪ በምትመለከችበት ጊዜ ያ የጀመርሽው የፍቅር ግንኙነት ጥሩ ነው ወይ ያዋጣኛል ወይ አያዋጣኝም ብለሽ ለመደምደም መንገድ ወይም ደግሞ ማረጋገጫ ይሆንሻል ብዬ ስለማስብ ነው። ስለዚህ ይታ አንድ ነገር ልብ ማለት አለብሽ። እርሱ ላንቺ ያለው ባህሪያት ያለማቋረጥ የምትመለከች ከሆነ፣ የሚያሳያቸው ካራክተሮች የማይለወጡ ከሆነ በተለይ የጀመርሽው የፍቅር ግንኙነት ጤናማ ነው ልንል እንችላለን። ይህ ማለት ግን ያ ያለሽ ሪሌሽንሺፕ ላይ ትልቅ አስተዋጽኦ ይኖረዋል ማለት ነው። ታዲያ መቼም አንድ መዘንጋት የሌለብሽ ጉዳይ አለ። እርሱ የሚያሳይሽ ባህሪያት ዓለምን ለወጣቸውን በትክክል ማወቅ ይኖርብሻል። ምናልባት እንደ በፊቱ የማይሆን ከሆነ የሆነ የተለየ ሁኔታን የምታይበት ከሆነ ከእርሱ የፍቅር ግንኙነታችሁን በጥንቃቄ መገንዘብ ወይም ደግሞ ማየት አስፈላጊ ይሆናል ማለት ነው። ምክንያቱም በጊዜ ምክንያት ጊዜ በሄደ ቁጥር ላንቺ ያለው ስሜት እየቀነሰ የሚመጣ ከሆነ ከመጨመሩ ይልቅ እየቀነሰ የሚመጣ ከሆነ ያ የፍቅር ግንኙነት ጤናማ ነው ላንል እንችላለን። ነገር ግን በተቃራ ደግሞ ያማረ ከሆነ ለአንቺ ያለው ስፍራ እየጨመረ የሚመጣ ከሆነ ስሜቶቹ የማይለዋወጡ ከሆነ ከበፊቱ ይልቅ መውደዱን የሚያሳይሽ ከሆነ ያ መልካም ማረጋገጫ ወይም ደግሞ ጥሩ ፍንጭ ነው፣ ለዛ ለፍቅር ግንኙነት ጤናማነት ማለት እንችላለን። ታዲያ በመካከላችሁ ያለው አታችመንት በትንሹም ቢሆን ይሄን ለመወሰን የሚረዳሽ ቢያንስ ስድስት ወር የሚበልጥ ጊዜ በመካከላችሁ ሊኖር ይገባል። ምክንያቱም አንድን ሰው ነቅሰን አይደለም አይደለ? ቴስት የምናደርገው በጊዜ ምክንያት በጊዜ ሂደት ያለውን ሀሳብ ያለውን ንግግር ያለውን ዓላማ ያለውን ፍላጎት በጊዜ ሂደት ነው አይደለ? አንድን ሰው ልጅ የምናውቀው። ልክ እንደዚሁም ወደ ፍቅር ግንኙነት በተለይ ወደ ሪሌሽን ደግሞ ስንመጣ እንደዚህ አይነት መስፈርቶችን በትክክል ልናጤናቸው ይገባናል ማለት ነው። ታዲያ እንዴት ነው ማረጋገጥ የምችለው ብለሽ ልትጠይቂ ትችላለሽ። የጀመርሽው የፍቅር ግንኙነት ጥሩ ወይም ደግሞ ጤናማ ከፍ ብሎ ለትዳር የሚያበቃ ነው ማለት የምንችለው በመካከላችሁ ግልፀኝነት መኖር ይኖርበታል። ግልፀኝነት ይኖራቸዋል ማለት ነው። ያ የፍቅር ግንኙነት ጤናማ መሆኑን የምናውቀው በመካከላችሁ በአንዳችሁ ልብ ወይም ደግሞ በአንዳችሁ አእምሮ ላይ በተለይ ብዙ ጥያቄዎች እንዳይፈጠሩ ግልፀኝነት ይኖራል ማለት ነው። በተለይ ለምን እንደዚህ ሆነ፣ እንዴት እንደዚህ ሆነ፣ በምን እንደዚህ ሆነ የሚሉ ጥያቄዎች በሁለታችሁ መካከል እንዳይፈጠር ያደርጋል ማለት ነው ግልጽኝነት። ምክንያቱም ያ ካልሆነ ደግሞ ምንን ይዞ ይመጣል ማሰላችሁ? በመካከላችሁ ጥርጣሬ እያመጣ ይመጣል ማለት ነው፣ ጥርጣሬ እያደረባችሁ ይመጣል። አንዳችሁ በአንዳችሁ ላይ ያላችሁ መታመን ያላችሁ እምነት ዝቅ እያለ ይመጣል ማለት ነው። በተለይ ወንድ ልጅ ለአንቺ ግልጽ የማይሆንልሽ ከሆነ ብዙ ነገሮች አእምሮሽ ላይ ሊመጡ ይችላሉ። ነገር ግን ግልፀኝነት ካለ የሚገጥሟችሁን ማንኛውንም ነገሮች በመነጋገር መፍታት ትችላላችሁ። ያ ሁሉ የሚሆነው በንግግር ስለሆነ ይህም ታዲያ በሁለታችሁ መሃል ለምን፣ እንዴት፣ በምን የሚሉትን ጥያቄዎች በመመለስ የያዛችሁት ሪሌሽንሽፕ ላይ ቀጣይነት እንዲኖረው ማድረግ የምትችሉበትን ሁኔታ ታበጃላችሁ ማለት ነው። ምን ሲኖራችሁ ነው ታዲያ ግልፀኝነት? በመካከላችሁ ሲኖር ግልፀኝነት፣ በፍቅር ግንኙነት ውስጥ ሲኖር ደግሞ የፍቅር ግንኙነታችንን ያጠነክረዋል። ይበልጥ አንዳችሁ ባንዳችሁ ላይ እንድትተማመኑ ያደርጋችኋል ማለት ነው። ነገር ግን ልብ በሉ ፍቅር ያለመጣላት ሳይሆን ጸብን ማሸነፍ መቻል ነው። ይሄ ደግሞ ምን ስለሚሆን ነው? በግልጽ መነጋገር ሲቻል ብቻ ነው። ያ ካልሆነ ግን ማንኛውም ንግግር እንደዚህ ገጥሞኝ ነበረ ብሎ ሲያወራሽ ወደ ነገር የምትቀየሪ ከሆነ የገጠመሽን ሁኔታ ለሱ ስታዋይ እርሱ ደግሞ ወደ ሌላ አይነት አኳን ይዞት የሚሄድ ከሆነ ያን የፍቅር ግንኙነት ሊያናጋው ይችላል ማለት ነው። ገብቷቸዋል አይደለ? በሁለታቸው መካከል ግልፀኝነት ካለ ያ የፍቅር ግንኙነት ተስፋ የሚጣልበት የፍቅር ግንኙነት ሊሆን ይችላል። ይሄ ምንድን ነው፣ ከፍ ብሎ አድጎ ትዳር ወደሚባለው ትልቅ ተቋም ሊያደርሳችሁ ይችላል። በእርግጥ በሕይወታችን ላይ ብዙ የተለያዩ አይነት ሁኔታዎች ውስጥ እናልፋለን። ደስታ፣ ሐዘን፣ ማግኘት፣ ማጣት፣ የፍቅር አጋር መያዝ፣ ማጣት፣ እነዚህ ሁሉ የተገናኙ ሀሳቦች ናቸውና፣ መናደድም ሊመጣ ይችላል። በተለይ እንግዲህ አንድ የፍቅር ግንኙነት ውስጥ ንዴቶች ሊከሰቱ ይችላል። በተለይ የፍቅር አጋሪሽ በጣም ሊናደድ ይችላል። ምናልባት ከጓደኞቹ ከስራ ባልደረቦቹ ጋር ባለው ሁኔታ ከቤተሰቦቹም ጋር ሊሆን ይችላል። በተለያዩ አይነት ምክንያቶች አይምሮ ሊያዝ ይችላል። ይህን ስልሽ ታዲያ አንቺ ጋር ሁሉም ነገር ስሙዝ ነው መልካም ነው ለማለት አይደለም። ምናል እንደ ምሳሌነት ወስጄ ነው እንጂ እንግዲህ ምናልባት ንዴት ገጥሞት ወደ አንቺ ሲመጣ ንዴቱን ልታባብሽ አይገባም። ምክንያቱም የጀመራችሁት የፍቅር ግንኙነት ጤናማ ሆኖ እንዲቀጥል የሁለታችሁም ፍላጎት ነው። ሁለታችሁም ትፈልጋላችሁ። ታዲያ በአንድ ሰው ምክንያት ያ የፍቅር ግንኙነት እንዲቆም አትፈልጊም አይደለ? ምክንያቱም እርሱንም ማጣት አትፈልጊ፣ አንቺንም እንዲያጣች አይፈልግም። ስለዚህ እንደዚህ አይነት ንዴቶች በሚገጥሙት ጊዜ በተቻለ መጠን እርሱን ለማረጋጋት መሞከር፣ እንዲሁም በተመሳሳይ አንቺን በምትናደጅበት ጊዜ ወንዱም አንቺ ሊያረጋጋ የሚችልበትን ሁኔታ መፍጠር አለብሽ። ንዴቱ ሲበርድለት ምን እንደገጠመው መጠየቅ መቻል አለብሽ። ያ ካልሆነ ግን የእናንተ የፍቅር ስሜት እየቀዘቀዘ ይመጣል ማለት ነው። መደባበቅ ሊመጣ ይችላል። ያለውን ስሜት ላይነግር ይችላል ይሄ ደግሞ በተለይ ጤናማ የፍቅር ግንኙነት መስፈርት ነው ብለን ከምንገምተው ውስጥ ሊያስወጣው ይችላል ማለት ነው። ግልፀኝነት የሌለው ግንኙነት ይሆናል ማለት ነው። ምናልባት አይ በቃ ሌላ ጊዜ እነግርሻለሁ ብሎ የሚተው ከሆነ ንዴቱን ምን እንደሆነ የማይነግርሽ ከሆነ፣ ያ ከፍ እያለ ሲመጣ ንዴቱ ሲበርድለትም ደግሞ የማይነግርሽ ከሆነ ላንቺ ያለው የፍቅር ስሜት ዝቅ እያለ ነው የሚመጣው። ገብቶሻል አይደለ? ሁሌ እየደበቀሽ ድብብቆሽ አይነት ጫዋታ ይጀምራል። ይህ ምንን እያሳጣቸው ይመጣል ማለት ነው ጤናማ የፍቅር ግንኙነት መስፈርቶችን እያሳጣሽ ይመጣል ማለት ነው። ይህም በተደጋጋሚ በሚያደርገው ጊዜ ደግሞ ምንድነው መገንዘብ መቻል አለብሽ፣ ቆም ብለሽ መጠየቅ አለብሽ። በሁለታችሁ መካከል ግልፀኝነት መኖር አለበት። እንደዚህ አይነቱ ልምምድ ታዲያ እንግዲህ ግልፀኝነት በፍቅር ግንኙነት ውስጥ ሲሆን የበለጠ አታች መተማመናችሁን ከፍ ያደርገዋል። እርስ በርስ መፈላለጋችሁን አንዳችሁ ለአንዳችሁ ማሰባችሁን ያሳያል። ስለዚህ እቴ በሁለታችሁ መካከል ግልፀኝነት ሊኖር ይገባል ማለት ነው። ይሄ የእናንተን ሪሌሽንሺፕ የበለጠ ከፍ እያደረገው ይመጣል። በመካከላችሁ ግልጸኝነት የሚጎድል ከሆነ ደግሞ በሁለታችሁ መካከል ቅራኔ እየተፈጠረ ይመጣል ማለት ነው። ይህን የሚያመጣው ምንድን ነው? በግልጽ መነጋገር አለመቻላችሁ ነው። ይሄ በግልጽ መነጋገር አለመቻላችሁ ከፍ ሲልም ደግሞ መጣላትን በመካከላችሁ ይዞ ሊመጣ ይችላል። ያ የጀመራችሁት የፍቅር ግንኙነት ገና ሳያድግ እንዲቆም ወይም ደግሞ እንዲቆም ዋጭ ልታደርጉት ትችላላችሁ። ሌላኛው እንግዲህ ጤናማ የፍቅር ፍቅር ግንኙነት እንዲኖራችሁ ወይም ደግሞ ሲኖራችሁ የምታዩት ነገር ግንኙነታችሁ ከጭቅጭቅ የጸዳ ይሆናል ማለት ነው። መቼም ስለዚህ ነገር ሁላችሁም የምትገነዘቡት ጉዳይ ነው ብዬ አስባለሁ። በተለይ ጭቅጭቅ የሚባለው ነገር በተለይ በፍቅር ግንኙነት ወደ ፍቅር ግንኙነት ደግሞ ሲመጣ ፍቅራችሁ እንዳይቀጥል ከሚያደርጉት ነገሮች መካከል በመካከላችሁ ያለው ያለመግባባት ችግር ሊሆን ይችላል። ይሄም ደግሞ የቃላት አለመጣጣም፣ የቃላት ወለምታ የአፍ ወለምታ የምንለው ይሄ ከፍ ሲል ወደ ጭቅጭቅ ይዟችሁ ይሄዳል ማለት ነው። ኢቭን አንዳችሁ አጥፋታችሁ እንኳን ይቅር ከተባባላችሁ በኋላ ምናልባት እርሱ እየደጋገመ አንቺ እኮ እንደዚህ ማድረግ አልነበረብሽም ገብቶሻል አይደለ ሁሌ ብሎ የሚጨቀጭቅሽ አይነት ጭቅጭቅ እየጀመራችሁ ከሆነ ያ የእናንተ የፍቅር ግንኙነት ወይም ደግሞ ሪሌሽንሺፓችሁ ጥያቄ ውስጥ ይገባል ማለት ነው። አንቺ እኮ እንዲህ ማድረግ አልነበረብሽም እያለ እያወጣ የሚያወርድ ከሆነ ሁሌ ለጭቅጭቅ የእናንተን የፍቅር ግንኙነት የሚጋብዝ ከሆነ ያን ፍቅር ግንኙነት ቆም ብላችሁ ማወቅ ወይም ደግሞ ማሰላሰል መቻል አለብሽ። ያን የፍቅር ግንኙነት ወደ ማፍረስ ደረጃ ሊያደርሳችሁ ይችላል ይሄ ጭቅጭቅ። ጭቅጭቅ ደግሞ ወደ እህቶች ልንገራችሁ በጣም ነቀዝ ነው ይበላል። በጣም በቃ ከፍ እንዳትሉ የእናንተ የፍቅር ግንኙነት እንዳያድግ፣ ወደኋላ ኋላ እንዲመለስ፣ ኢቨን እንዲቆም፣ እንዲቋጭ ሊያደርገው ይችላል ማለት ነው። ስለዚህ ውድ እህቶቼ በተለይ የጀመራችሁት የፍቅር ግንኙነት ውስጥ ሁሌም ጭቅጭቅ የምትመለከቺ ከሆነ ያ የፍቅር ግንኙነት እያዳለጠው መሆኑን መገንዘብ መቻል አለብሽ። እውነተኛ የፍቅር ግንኙነት ማደግ ላይ ያለ የፍቅር ግንኙነት ከጭቅጭቆች የጸዳ ይሆናል። በእርግጥ ይህን ስልሽ ታዲያ ምንድን ነው አለመነጋገር፣ አለመወያየት አይቻልም ማለት አይደለም። በመወያየት ነው ሁሉም ነገር መፈታት መፍትሄ ማግኘት የሚችለው። በእርግጥ ለአንድ ነገር መወያየታችሁ መነጋገር መቻላችሁ አስፈላጊ ነው ያለም ነገር ስለሆነ ይህም ስለ ሁለታችሁ ስለ ወደፊት ህይወታችሁ ሊሆን ይችላል። ስለ ወደፊት ኑሯችሁ፣ ስለ ቤተሰቦቻችሁ፣ ኢቨን ስለ ስራችሁም ሊሆን ይችላል ልትነጋገሩ ትችላላችሁ። ግን ደግሞ ያ መነጋገራችሁ ከፍ ብሎ ወደ ጭቅጭቅ፣ ወደ ክርክር ሊያደላ አይገባም። ያ ሲሆን ጥሩ አይደለም። ይህም ታዲያ በመካከላችሁ ምን አይነት ግንኙነትን ያጠነክርላችኋል? ጸብ ወይም ደግሞ ከጭቅጭቅ የጸዳ የፍቅር ግንኙነት ሲኖራችሁ አንደኛ በሀሳብ ትግባባላችሁ፣ አመለካከታችሁ ተመሳሳይ አመለካከትን ታራምዳላችሁ የምትመርጧቸው ምርጫዎቻችሁ ተመሳሳይነት ይኖራቸዋል ማለት ነው። ካልሆነስ በመካከላችሁ ጭቅጭቅ፣ ንትርክ፣ ክርክር ካለ በሀሳብ አተግባቡ፣ አመለካከታችሁ የየቅል ይሆናል። ምርጫችሁም በጣም የተለያየ ይሆናል። አንቺ ነጭ ስትመርጭ እርሱ ቢጫ ሊመርጥ ይችላል። ያለ መግባባት፣ ክርክር ወይም ደግሞ ጭቅጭቅን ያባብሷል ማለት ነው። የፍቅር ግንኙነት ውስጥ ደግሞ ጭቅጭቅ በጣም ነቀዝ የሆነ ነው ብያቸዋለሁ። በጣም መጥፎ ነገር ነው። ያ የፍቅር ግንኙነት እንዲቀጭጭ ያደርጋል። ኢቨን በፍቅር ግንኙነት ነት ብቻ ራሱ ሳይሆን ወደ ትዳርም የገባችሁ ውድ ቤተሰቦች ካላችሁ በትዳራችሁ ውስጥ ጭቅጭቅ ካለ ልታጤኑና እንዴት መፍታት እንዳለባችሁ መገንዘብ መቻል አለባችሁ። ምክንያቱም ከዕለት ወደ ዕለት የእናንተን የፍቅር ግንኙነት የፍቅር ስሜታችሁን ካለበት ደረጃ ወደ ታች ስለሚያወርደው ነው። ሊያናጋው ይችላል ትዳራችሁን ራሱ። ስለዚህ የሚያፈቅርሽ ወንድ ደግሞ በተለይ ለትዳር የሚያስብሽ ወንድ ምን ያደርጋል ማለት ነው፣ በፍቅር ግንኙነታችሁ ከጭቅጭቅ የጸዳ እንዲሆን የተቻለውን ያህል ጥረትን ያደርጋል ማለት ነው። ከጭቅጭቅ የጸዳ እንዲሆን ይፈልጋል። አንቺም እንደዚያው ላንቺ ያለው ሀሳብ ላንቺ ያለው አመለካከት አዎንታዊ ምላሽ ይሆናል። ታዲያ በዚህ ሰዓት የጀምራችሁት የፍቅር ግንኙነት ኢቭን ትዳርም ሊሆን ይችላል። ከጭቅጭቅ የጸዳ ሲሆን ለሌሎች ምሳሌ፣ ሌሎችን የሚያስተምር ሌሎች እናንተን ለመምሰል ጥረት የሚያደርጉ እናንተ ደግሞ በጀምራችሁት የፍቅር ግንኙነት ደስተኞች ሆናችሁ እንድትኖሩ ያደርጋችኋል። ስለዚህ በፍቅር ግንኙነታችሁ መካከል ከል ጭቅጭቅ መኖር የለበትም። በተለይ ተስፋ የሚጣልበት የፍቅር ግንኙነት ወይም ደግሞ ጤናማ የፍቅር ግንኙነት ነው የምንላቸው እንግዲህ በተለይ ታዲያ በመካከላችሁ የተለያዩ አይነት ውይይቶች ሊኖሩ ይችላሉ። ገብቶሻል አይደለ? መነጋገር ያለ ነገር ነው፣ እያቸዋለሁ። ስለዚህ አንቺስ ምንት ያለሽ ብሩ አማራጮችን የሚያስቀምጥልሽ ወንድ ከሆነ አንቺም ደግሞ የአንቺን ሀሳብ የምታዋጪ ከሆነ ያ የፍቅር ግንኙነት ጥሩ የሆነ ይመጣል ማለት ነው። ምክንያቱም የእናንተ ሪሌሽንሺፕ ጤናማ ነው የምንለው መወያየት ስትችሉ መነጋገር መግባባት ስትችሉ ነው አይደለም ካልተግባባችሁ እኮ ረጅም ጎዳና ናብራችሁ መሄድ አትችሉ ካልተስማማችሁ የአንቺም ሀሳብ በፍቅር ግንኙነታችሁ ውስጥ ሚና የማይኖረው ከሆነ የእሱም ሀሳብ ሚና የማይኖረው ከሆነ አንተ እንደፈለግህ አድርግ እንደተመችህ አድርግ የምትዩ ከሆነ ያ የፍቅር ግንኙነት ጥያቄ ውስጥ እየገባ ይመጣል ማለት ነው ምክንያቱም አንቺስ ምን ታስቢያለሽ ምን ትያለሽ ብሎ አማራጮችን ሲያስቀምጥልሽ አንድ ወንድ ልጅ ለራስሽ ያለሽ ሴት መሆንሽን በራሷ የቆምሽ መሆንሽን በራሷ የምትተማመን ሴት መሆንሽን በዚያው ሊገምትሽ ወይም ደግሞ ቼክም ሊያደርግሽ ነው። ምክንያቱም ያን ፈተናም ለማለፍ ኢቨን ፈተናም ብቻ ሳይሆን የእናንተን የፍቅር ግንኙነትም የበለጠ ለማጠናከር የመወሰን ችሎታሽን አቅምሽን ሊያይ ይገባል ማለት ነው። መወሰን መቻል አለብሽ። በሁለታችሁ መካከል አንቺም ሚናሽን መጫወት መቻል አለብሽ። ይህ ሳይሆን ሲቀር ታዲያ በእርሱ ቁጥጥር ውስጥ እየገባሽ ትመጫለሽ ማለት ነው። እርሱ በሚፈልገው መንገድ የእናንተን ሪሌሽንሽፕ ይዞት ሊሄድ ይችላል። ይሄ የሁለታችሁ ሐሳብ ሳይሆን በአንድ ሰው ሐሳብ ብቻ ወደ መመራት አይነት የፍቅር ግንኙነት ውስጥ ትገባላችሁ። ይሄ ደግሞ ፈጽሞ ትክክል የሆነ ነገር አይደለም። ሁለታችሁም ሁሌም የምትግባቡበት ጉዳይ ሊመጣ ይገባል ማለት ነው። አንቺ ሳትፈልጊ በእርሱ ጫና ምክንያት አንተ እንደፈለግክ አድርግ ብለሽው በሰጠሽው ምርጫ ምክንያት ወደማትፈልጊበት አይነት ሌቭል ይዞ ስለሚሄድ ነው መገንዘብ ወይም ደግሞ መጠንቀቅ አለብሽ የምለው። ስለዚህ አንድ ጤናማ የፍቅር ግንኙነት ውስጥ ወይም ደግሞ ያ የፍቅር ግንኙነት ጤናማ ነው የምንለው አንዱ አንዱን መስማት ቅጭም የጸዳ ሲሆን ግልፀኝነት ሲኖር መነጋገር በሁለታችሁ መካከል ሲኖር፣ የእናንተ ፍቅር ግንኙነት ጤናማ ነው ልንል እንችላለን። ምናልባት አለመግባባቶች አይከሰቱም አንልም፣ በሚከሰቱበት ጊዜ ደግሞ በተቻላችሁ አቅም ያን አለመግባባት ሁለታችሁ ብቻ፣ ልብ በል ሁለታችሁ ብቻ በመነጋገር ለመፍታት መሞከር አለባችሁ። ምክንያቱም የእናንተን ጉዳይ ለሌሎች ሼር በምታደርጉበት ጊዜ፣ ለሌሎች ሰዎች በምታካፍሉ ጊዜ ነገሮች ወይ እየተባባሱ ይሄዳሉ ወይ በማህበረሰቡ ዘንድ ተገኝተው እየወጣ በቃ ወሬ እና የገሊት እንደዚ ሆኑ በቃሊፋቱ ነው አይነት ወሬዎች ሊናፈሱ ይችላል። ገብቷችኋል? አለ ለአለመግባባቶች ይከሰታሉ። ውድቶች ያን አለመግባባት ግን ሁለታችሁ በመነጋገር ለመፍታት ጥረት ማድረግ፣ በምትናደዱበት ጊዜ ደግሞ ለውሳኔ አለመቸኮል፣ ንዴታችሁ እስኪበርድላቸው ዘወር ብላችሁ በተረጋጋ አይነት መንፈስ ውሳኔን ለመወሰን ጥረት ማድረግ ያን የፍቅር ግንኙነት እንዲቀጥል እንዲያብብ፣ ለትዳር እንዲደርስ የምታስቡ ሆነ እስካሁን ከኛ ጋር ስለነበራችሁ አመሰግናለሁ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።